ዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን ሶስት ጊዜ ማትባለው በስመ አብ ወልድ ወመንፈስ ቅዱስ። በመንፈስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩይ በሆኑ በሰዋስት ወይም በስላሴ እያመንኩና እየተማጸንኩ ጠላት የሰይጣን ክድሃለሁ። በዚችም በእናቴ የቤተ ክርስቲያን ፊት ቁሜ ክድሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባ መጠጊያ አድርጌ ክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህ እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። አምላኮች አምላክ የጌቶች ጌታ የንጉሶችም ንጉስ አንተነህ የስጋም የነፍስም ፈጣሪ አንተነ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅርበለን፣ እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ያሸናፊዎችን በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ወይ ደስ ሲበልሽ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝል ኃጢአታችንን ያስተሰርልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት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 ምንም ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በቢላንጤናዊው በቢላንጦ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በህዋንና በሙታን ለመፍረድ በምስጋና ይመጣ። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱ ህይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ከባንድነት እንሰግድለታለን እና መሰግነዋለን። እርሱም በነቢያት አድሮ እንደተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን ኃጢአት በሚሰራይባት አንዲትም ጥምቀት ቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ህይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ ቅዱስ ተብለ ትመሰገናለን። ምስጋናህን በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድ ሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳይ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህም አለም መታሃድንህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጽናናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን።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

ክርስቶስ በቸርነቱ ያስበን ዘንድ አሜን። ዳግመኛ በመጣ ጊዜ እንዲያሳፍረን አሜን። ስሙንም ለማመስገን ያነቃን ዘንድ አሜን። እርሱንም በማምለክ ያጸናን ዘንድ አሜን። እመቤታችን ጸሎታችን አሳርጊልን፣ አሜን፣ አሳርጊልን። ኃጢአታችንን አስተሰርይልን፣ አሜን፣ አስተሰርይልን በጌታችን መንበር ፊት ጸሎታችንን አሳርግልን። አሜን፣ አሳርግልን። ይህንን ህብስት ላበላን ምሕረቱ ለዘላለም ነውና ይህንንም ጽዋ ላጠጣን ምሕረቱ ለዘላለም ነውና ምግባችንንና ልብሳችንን ላዘጋጀልን ምሕረቱ ለዘላለም ነውና ኃጢአታችንም ሁሉ ለታገሰልን ምሕረቱ ለዘላለም ነውና ክብር ክቡር ደሞ ቅዱስ ሥጋውን ለሰጠን ምሕረቱ ለዘላለም ነውና፣ እስከዝችም ሰዓት ላደረሰን ለእርሱ ለሉል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሆን እያልን እንሰግድልሻለን እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኬልን። አምላክን በድንግልና የወለደች ወልደዬ እመቤታችን የማርያም ጸሎት ማርያም አለች ነፍሴ በእግዚአብሔር ታላቅ ታደርገዋለች። መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል።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 ባለጠጎችንም ባዶቻቸውን ሰደዳቸው። ምህረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው አሜን። ሰኞ ውዳሴ ማርያም ሶርያው ቅዱስ የብሬም የደረሰ ሰኞ የሚጸለይ አምላክን ይወለደ እመቤታችን የድንግል ማርያም ምስጋና ጌታ ልቡ ያዘነና የተከዘ አዳምን ነጻ ያወጣውን ያወጣውና ወደ ቀድሞ ቦታ ይመልሰው ዘንድ ወደደ። ቅድስት ሆይ ደምኝልህ። ከድንግል ያለ ወንድ ዘር በስጋ ተወለደና ዳነ። ከእሴ ዳ ቢሎ ሲያሳታት ሔዋን እግዚአብሔር ምጥሽን ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነጻ አደረጋት። ቅድስት ሆይ ለምኝለን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩም ላአባቱ አንድ እንደመሆኑ ክብር አየ ይቅርም ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳያስ በመንፈስ ቅዱስ አማኑኤልን ሚስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበልህ። እግዚአብሔር ዓለሙን ወዷልና አንድ ልጁን የሚያምንበትን ሁሉ እስከ ዘላለሙ ፈጽመ ፈጽሞ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቶናልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው፣ የመጣው ዳግመኛም የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ አንድ ወልድ በስጋውም ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ ቅድስት ሆይ ለምንል የነቢያት ሀገራቸው ቤተልሔም ሆይ ደስ ይበል ሁለተኛ አዳም ክርስቶስ በአንቺ ዘንድ ይተወልዷልና የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነህና ወደ መሬት ትመለሳለት ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለእርሱም በሚፈቅደው እያሉ አሰመተው ንጉሥ ክርስቶስ ከመላእክት ጋር ያመሰግኑታል። የቀድሞውንም እርግማን አጥፍቷልና የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለድ የመድኃኒታችን ኢየሱስ ክርስቶስ የአዳምንና አዳምንና ሔዋንን ነጻ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም የሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን ስለ ሰው ፍቅር ወደ ዓለም የመጣ ፍጥረትንም ሁሉ በመምጣት እደስ አለው። አዳምን ከስህተቱ አድንኸዋልና ሔዋንን ከሞት ጻረኝነት ነጻ አድርግሃታልና የምንወለድበትን መንፈስ ራቂ ልደት ሰጠኸን ከመላእክትም ጋር አመሰገን። ቅድስት ሆይ ለምኝል ልመናዋ፣ ክብሯ፣ ልጇ ቸርነት ከወዳጇ ከሁለተ ማርያም ከወልደ ዮሐንስ ከሕዝበ ክርስቲያኑ ጋር ለዘላለም አድሮ ይኑር። አሜን። የውድስዋ መላእክት መላእክት ማርያም በመንጦላት ውስጥ ያመሰግኗት አዳስ ኋላ አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበያላ ካንቺ ዘንድ ይመጣልና፣ በማህፀንሽ ያድራል። እንዴ ከድሀ ቤት አደረ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ ባህር አድርጎ ተወለደ። በስድስተኛ ወር ገብርኤል መላክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ከምትባ ሊላ ፍጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መላአክም ወደ እርሷ ገብቶ እንዲህ አላት። ደስታ ይገባሻል። እግዚአብሔር ከስጋሽ ስጋ ከነፍስሽም ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩኪት ነሽ። ከቃሉ አነጋገራዊ ታደነገጠች እንዲህም አለች፣ እንዲህ እንዲህ ያለ የምስጋና እጅ መሻ ይደረግልኛል? መላክም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እንሆ ትጸንሻለሽ፣ ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሳል፣ መንግስቱም አያልፍም። ማርያም መላኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ የምርብሴ መላኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ካንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ስድስት ወር ሆነ መካን ስሏት። ለእግዚአብሔር የሚሳነው ነገር የለምና። ማርያም መላኩን እንደ ቃለ ይደረግልኝ፣ እኔ ለእግዚአብሔር ባሪያ ነኝ አለችው። መላኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲት አምላክ ነሽና ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክ ትህት የህዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ መቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያ ትሆኝ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለም ሸርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርሽ ከአርባ አራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ፣ ሀጣንን በግራ ባቆመ ጊዜ እኛን ከሰማዕታት ውስጥ እስጢፋኖስ ከመጥመቀ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለሙ አሜን። ለዘላለሙ ይቅር ይበለን አሜን። ይቅር ይበለን አቡነ ዘበሰማያት አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስት ስትምጣ ፍቃድህ በሰማይ እንዲሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና ማታግባ፣ ከክፉ ሁሉ አድነን እንጂ። መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ወይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማሕፀነሽ ፍሬ የተባረከ ነው። ጸጋን የተመለሽ ወይ ደስ ይበልሽ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን አሜን። ጸሎት ልመናችንን ይቀበላል። ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ለዓለም ወላለም ዓለም። የቅዱስ ዳዊት መዝሙር ምዕራፍ ምዕራፍ አንድ ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኛዎች መንገድ ያልቆመ በዋዛኛዎች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለ ፍሯን በየጊዜዋ እንደምትሰጥ ቅጠሏን እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል ክፉዎች እንዲህ አይደሉም ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው ስለዚህ ዝንጉዎች በፍርድ ኃጢአተኛዎች በጻድቃን ማህበር አይቆሙም እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች አሜን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለም ወላለም ዓለም የቅዱስ ዳዊት መዝሙር ስድስት መዝሙር ስድስት አቤቱ በቁጣህ አትቅጸፈኝ በማትህም አትገስጸኝ ድዊነኝና አቤቱ ማረኝ አጥንቶቼ ታውከዋልና ፈውሰኝ ነፍሴ እጅግ ታወከች አንተም አቤቱ እስከ መቼ ድረስ ነው አቤቱ ተመለስ ነፍሴንም አድናት ስለ ቸርነትህ አድነኝ በሞት የሚያስብህ የለምና በሲኦል የሚያመሰግንህ ማን ነው? በጭንቀቴ ደክም ያለው፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በንባዬ መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ ረጀው። አመጻን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቴ ሁሉ ይፈሩ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ በፍጥነትም ይፈሩ። አሜን። ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ለዓለም ወለዓለም አለም። የቅዱስ ዳዊት መዝሙር ምዕራፍ አስራ ሁለት አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊት እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላዬ ይጓድዳል? አቤቱ አምላኬ የኝ ስማኝ፣ ለሞትም እንዳልተኛ አይኖችን አብራ ጠላቴ ያሸነፍኩት እንዳይል የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ ልቤ በማዳንህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ ለልዑል እግዚአብሔር ስም እዘምራለሁ። አሜን። ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ለዓለም ወላለም ዓለም። የቅዱስ ዳዊት መዝሙር አስራ አራት አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? በቅንነት የሚሄድ ጽድቅህን የሚያደርግ፣ በልቡ እውነትን የሚናገር፣ በአንደበቱ የማይሸነግል፣ በባልንጀራው ላይ ክፋትን የማያደርግ፣ ዘመዶቹን የማይሰድብ፣ ኃጢአተኛ በፊቱ የተናቀ፣ እግዚአብሔርን የሚፈሩትን የሚያከብር፣ ለባልንጀራው ምሎ የማይከዳ፣ ገንዘቡን በራጣ የማያበድር፣ በንጹሀን ላይ መማለጃን የማይቀበል፣ እንዲህ የሚያደርግ ለዘላለም አይታወክም። አሜን። ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ለአለ ለዘላለም ወለዓለም ዓለም። የቅዱስ ዳዊት መዝሙር ምዕራፍ 22። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔጋ ነህና ክፉን አልፈራም። በትርህ ምርኩዝህ፣ እነርሱ ያጽናኑኛል። በፊት የገበታን አዘጋጀህልኝ በጠላት የፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተትረፈረፈ ነው። ቸርነትህ ምህረትህ በሕይወት የዘመን ሁሉ ይከተሉኛል። የእግዚአብሔር ቤት ለዘለዓለም እኖራለሁ። አሜን። ስብአት ለአብ ስብአት ለወልድ ስብአት ለመንፈስ ቅዱስ ለዓለም ወላለም ዓለም አሜን። የቅዱስ ዳዊት መዝሙር ምዕራፍ ሀምሳ አቤቱ እንደ ቸርነትህ መጠን ማረኝ። እንደ ምሕረትህ ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁል ጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትህ ክፋትን አደረግሁ፣ በነገርህ ትጸድቅ ዘንድ በፍርድ ታሸንፍ ትሆን ዘንድ። እነሆ ባመጻ ተጸነስሁ፣ እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታ ወኸኝ በሂጾብ እርጨኝ እነጻለሁ፣ እጠበይ ከበረዶ ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስህን በውስጥ አዲስ ከፊትህም አትጣለኝ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። ለህግ ተላላፊዎች መንገድህን አስተምራቸው ዘንድ ኃጢአተኛዎችን ወደ አንተ መልሳቸው ዘንድ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንድ በት ባንተ ዝርቅ ትደስታለች። አቤቱ ከንፈሮችን ክፈት፣ አፌ ምስጋናህን ያውራ። መስዋዕት ብትወድ በሰጠሁህ ነበር። የሚያቃጥለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውደታ ጽዮንን አሰማምራት የኢየሩሳሌም ቅጥሮች ታነጹ። የጽድቁ መስዋዕት መባውም፣ የሚያቃጥለው መስዋዕት በወደርክ ጊዜ፣ ያን ጊዜ በመሰዊያ ላይ ፍሪዳዎች ይሰዋሉ። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን። የቅዱስ ዳዊት መዝሙር ዘጠና መዝሙር ዘጠና። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ፣ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይከልልሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ካዴጋ ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የአጣንም ብድራት ታያለህ። አቤቱ አንተም ተስፋዬ ነህና ልዑል መጠጊያን አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁን ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህንም በድንጋይ እንዳትሰናከል በእጆቹ ያነሱሃልና። በተኩላ በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። እኔ ተማምኗልና እና አድነዋለሁ፣ ስሜንም አውቋል እና ከርድዋለሁ። ይጠራኛ ልመልስለትም አለው። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም እድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። አሜን። ስብአት ለአብ ስብአት ለወልድ ስብአት ለመንፈስ ቅዱስ ለዓለም ወለአለም ዓለም አሜን። የቅዱስ ዳዊት መዝሙር ዘጠና አንድ እግዚአብሔርን ማመስገን መልካም ነው፣ ልዑል ወይ ለስምህ ዝማሬ ማቅረብ፣ በማለዳ ምህረትህን በሌሊት እውነትህን ማውራት፣ አስር አውታር ባለው በበገና በበገና ከምስጋና ጋርም በመሰንቆ። አቤቱ በስራህም ደስ አሰኝተኸኛልና በእጅህም ስራ ደስ ይለኛልና። አቤቱ ስራህ እጅግ ትልቅ ነው፣ ሀሳብህም እጅግ ጥብቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለው ይህን አያስተውልም። ኃጢአተኛዎች እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንዲጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህም ይጠፋሉና፣ አመፃን የሚሰሩ ሁሉ ይበተናሉና። እንዲህ አንድ ቀንድ እንዳለው ከፍ ከፍ ይላል። ሽምግልናዬም በዘይት ይለመልማል። ዓይኔ በጠላቶቼ ላይ አየ፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንዴ ዘንባባ ያፈራል፣ እንዴ ሊባኖስም ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና፣ በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ሽምግልና ያፈራሉ፣ ደስተኛዎችም ሆነው ይኖራሉ። አምላኬን እግዚአብሔር እውነተኛ እንዲሆነ ይነግራሉ እነርሱም ዘላለም አመፃ የለም፣ በእነርሱም ዘላለም አመፃ የለም። አሜን። ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ለዓለም ወለ ዓለም ዓለም አሜን። የቅዱስ ዳዊት መዝሙር መቶ ሰላሳ አምስት የቅዱስ ዳዊት መዝሙር መቶ ሰላሳ አምስት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃቱ የሰራ ምሕረቱ ለዘላለም ነውና። ምድርን በውሃ ላይ እያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብራ አናትን የሰራ ምህረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምህረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምህረቱ ለዘላለም ነውና። ከበኩራቸው ጋር ግብጽን የመታ ምህረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ ምህረቱ ለዘላለም ነውና። በጸናች እጅ በተዘረጋች ክንድ ምህረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምህረቱ ለዘላለም ነውና። እስራኤልን በመካከል ያሳለፈ ምህረቱ ለዘላለም ነውና። ፈርጾን ሰራዊቱን በኤርትራ ባህር የጣለ ምህረቱ ለዘላለም ነውና። ህዝቡ በምድረ በዳ የመራ ምህረቱ ለዘላለም ነውና። ታላላቅ ነገስታትን የመታ ምህረቱ ለዘላለም ነውና። ብርቱዎችን ነገስታትን የገደለ ምህረቱ ለዘላለም ነውና። የአሞራውያን ንጉሳግ ንጉስ ወንን ምህረቱ ለዘላለም ነውና። የባሳንን ንጉሳግን ምህረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምህረቱ ለዘላለም ነውና ለባሪያው እስራኤል ርስት ምህረቱ ለዘላለም ነውና። እኛም በመዋረዳችን አስቦናልና ምህረቱ ለዘላለም ነውና። ከጣሎት ከጠላቶቻችን እጅ አድኖናልና ምህረቱ ለዘላለም ነውና። ለስጋ ሁሉ ምግብን የሚሰጥ ምህረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምህረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። አሜን። ምሕረቱ ለዘላለም ነውና። ቡነዘ በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ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 ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማህፀን ሽንፍር የተባረከ ነው። ጸጋን የተመላሽ ወይ ደስ ሲበልሽ ሉል እግዚአብሔር ከአንቺ ጋ ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረት ለምኝልን ኃጢአታችንን ያስተሰሪልን ዘንድ ለዘላለሙ አሜን አሜን አሜን አሜን። መቤት የቅድስት ድንግል ማርያም ወይ ሶለት ልመናችንን